ያንን የመሰለ ግብዣ ንቀሽ አንቺ ምኑ ምን አይነት ሕይወት ነው የምትፈልጊ? አሜሪካ አገር ውስጥ የሰውዬ ቨርጂኒያ ተዘፍኖለታል ወልሽ ሲያትል፣ ሚኑሶታ፣ ሜሪላንድ፣ ኢንዲያና ማዛ ማዶ ዲሲ ወዲ ማዶ ዲሲ እንደገና በት በተለያየ አለም ውስጥ ታዋቂ የሆነ ሰውዬ ቤት አለው። ሳልሆኑ ራሱ የውልሽ እዛው በልተሽ እዛው እዛው ጠጥተሽ እዛው ርምክሬ ምን የተበላሸው ቤት ነው ደሞ እንደዚህ አይነቱ? እዛው ተኝተሽ በዛው ይኸውልሽ፣ ሁሉ ነገር እዛው ተጠናቋል። አይገባሽም? ሳይንስ ስነግር እኔ እንግዲህ ሽማግሌ ነው ትብዬ ነው እንጂ የቆምኩ እስከሆነም እንዲሁ ከተከበርክ ጋሽ ጎልፎ ተከበር እንግዲህ ይኸውልሽ፣ እንግዲህ አሁንስ ይኸውልሽ እንዲህ ብለሽ እንዲህ ስትል እኔን ነው ተላሽ ላይ የምታገኘኝ። እንዴት እንዴት ነው?

ማዳሪ ማን በነገራት ጥበቡን ገላፍር መሆኑን ትንሽ ቤት ሰራው። ዳግመኛ ሁለት ሶስት ሰው የሚያስተኛ አላስገባለች እሷም፣ ጠባ ሰው በሰው ላይ እየገባ ገርፎ። ደግሞ ምን ላድርግ? ላንጎራጉር እንጂ ምን ሌላ ምን አማራጭ አለ? አንቺም ነይ እስኪ እንደው ነይ ነይ እስኪ ነይ ወዲህ

አንቺ እንደዚህ የምትንቀባረሪ ግን ማን ስለሆንሽ ነው እኔ እኮ ምንድን ነው ትልቅ ነገር አያስፈልግሽም አንቺ ስሚ ይኸውልሽ እኔ እኮ አንቺን ምድርሽ ዝም ብሎ ተንደላቅሽ የምትኖሪበትን ለዳርሽ ይሄ ዳኝ እያልሽ ዝም ብልሽ ኮተት የምትጠሪውን ነገር አቁም ማን ነው ኮተት እንግዲህ ዝምብል ዳኛ ነው እሺ መኪና አትፈልጊም መኪና ማመን ይጣላል። እንደዛ መኪና ያለው ሰው የደዳርሽ እኮ ነው ያልኩሽ። ዋ አንተ እኮ ዋናኛው ደላላ። እዚያ አንዱ ደግሞ ረቂ ተጫለ እንደ አንተ እዚህ መጥቶ እዚያ ሰራተኛ ቢተስከብሽ ምን ብሎ ታለም። ለታለም እኮ ነግሬያታለሁ፣ ዋናኛው ደላላ አንተ ነው። እንደው ወደ አ በጣም ጥሩ ከመደለል ውጭ ሌላ ነገር አታውቅም። እንዴት አሁን እስኪያምጡት የደሙን ሽማ እስኪያምጡት የደሙን ሽማ ሁሁ እንደ እንስማማ፣ የለም የለም ማለት ነው። አትስጊ፣ እሱ ቢኖር ባይኖር ደንታ የለውም። አሁን የድሜሽ እና የመልክሽ የቁመናሽ ጉዳይ ለእሱ ስለዚህ፣ ብንስማማ ያንን የመሰለ ግብዣ ንቀሽ አንቺ ምኑ ምን አይነት ህይወት ነው የምትፈልጊ? አሜሪካ አገር ውስጥ የሰውዬ ቨርጂኒያ ተዘፍኖለታል። ይውልሽ ሲያትል፣ ሚኒሶታ፣ ሜሪላንድ፣ ኢንዲያና ማዛማዱ ዲሲ ወዲማዱ ዲሲ እንደገና በት በተለያየ ዓለም ውስጥ ታዋቂ የሆነ ሰውዬ ቤት አለው። ሳልሆኑ ራሱ ይውልሽ እዛው በልተሽ እዛው እዛው ጠጥተሽ እዛው ረመከሪያ

ዝም ብሎ ለተራ ሰው ማንቺን። በሕግ አምላክ ጋሽ ጎርፍ እጇ ልቀቃት። በሕግ አምላክ ማነህ አንተ ጅል። በሕግ አምላክ በተማራኪ ደንብ ነው የምገባ። በሕግ አምላክ እናት ምንድን ነው? በሕግ አምላክ የዳኛ አምላክ ያየኛል ብጀ ነው። በዚህ ና ይኸው፣ እኔ እኮ በተማራኪ ደንብ ችግር የለም። አደረግን የመጣው ልትቆልፋት ነው እሷንም። ኧረ ዝም በል፣ የምን መቆልፍ ነው ደግሞ የምትወሩ? ቤት ቅድም የነገርኩሽ ቤት የለም እንዲህ ብለሽ እንዲህ ስትይ የሚለው ቤት ያያንም ቤት ነው። የኮሪያ ቆልፍ ነው። ዝም በይ አይገባሽም። አንተ አትቆልፋት እኮ አት ዝም በለ። አንተ አትለፍልፍ ይህን ነገር አት ዝም በለ። አላልኩም እኔ እኮ ለስለስብ ተማርኬ አምላኩ እሷን እየተከተለ ከመጣ ሳልፍ ነው። ሳልፍ እንዲሁ እጇን ጠምዘዝ፣ በቃ ልጅ ቆለፋት። የሆነ መልክት እንግዲህ አሁን በስነ ስርዓት ሁሉን ነገር ተናገረ አሁን ዳኛቸውን ታውቀዋለህ፣ ፈትፋች አጉራሽ ነው እና አምላኩ ያየኛል። ዝም ብዬ ባልፍ እንዳላየሁ ስትቆልፋት እና እንዲ አትቆልፍ። የመጨረሻ ንግግር ልንገርሽ ነይ እዚህ፣ ጫካ ር- ብለሽ ብጮ ማንም አይደርስልሽ። እስኪ በጸባይ ተጠጊ፣ ከፈለግሽ ያ ዳኝ የሚለውን ኮተታ እፈልጋለሁ ብለሽ ከልሽ ጠርግበኝ እኔ ግን ለዚህ ሰውዬ ልዳርሽ ብቻ ልዳርሽ። እና እሷ እኮ ታጭታ ተኩላ ያበቃላት ስትገናት እንዲያውም አሁን ወደ እነ ዳኛቸው ሰፈር አንድ በሬ አንድ ሰንጋ እነ ዳኛቸው ላይ አንድ ሰንጋ ወርቄ ላይ ተመድቦ አታሞ እየተደለቀ ነው። ድረስ ድረስ ድረስ፣ ቀኑ አልደርስ ብሎ። አንተ ሰውዬ ግን ጠጋ ጠጋ፣ ወዴት ነው ጠጋ ጠጋ? መከሽ ጉርፉ ዳኛው ዳኝ ተከታተልልኝ ብሎ ነው። ኧረ በምን አቅሙ እሱ በምን አቅሙ እኔ በምን አቅሙ ያሰለላ እኔ ይሄ ነገር ኋላ ዳኛቸው ላይ ቢደርስ የለውበትም። ዳኛቸው ላይ ወሮኩ ህይወትክም ነው የሚያጠፋህ። እውነትሽን ነው ለህይወታችን። እኔ ለአንቺ አስቤ አካሄድሽን የሚቀርግ ይርልሽ እንዲህ ሞዴል ይስት አድርጎ እንዲህ እያልሽ እንዲህ እያልሽ እንድትሄጅ የሚያረግ ባል ባመጣልሽ እንዲህ ዘርፈት ዘርፈት ዘርፈት ዘርፈት ዘርፈት እያረገ የሚያኖርሽ ባል ፈልገሽ እዚሁ እንትማርጅም አሁን ቀጥ ልጅ ወደ ሰው ወደምጭ፣ አልገባሽም። ይገባሻል፣ አንድ ቀን ይገባሻል። ምን ዋን እኔ እንዲሁ ልፍ ስል ነው። በነገራችን ላይ ባለፈው በቆለ መምከኝ ባለፈው በቆለፍኝ እኔ ምንም አልከፋኝም አልከፋኝም አልከፋኝም እ ለአንተ ከተመቸውህ እንኳን ለመቆለፍም ሌላስ ነገር ብትጠቀምብኝ ምነገብ እኔ ምንም አልከፋኝም። በእውነት እንዲሁም ደስ ብሎኛል ደስ ብሎኛል እንደዛ ለተው ደስ ብሎኛል መቆለፍ መቆለፌ በ እንዲው ራሴን አንስቼ ተዘናፍጄ ሜዳ ላይ ወድቄ ይሆናል ወለፍኩ አሁን እኔ አረቀው አዙሮ እንደ ጦስ እንዳያለበት ያለበት ዶሮ አንጥሮ እንደዚህ አስቀመጠህ እንጂ እውነት ነው። እኔ ምን ነክቼ እውነት ነው እንግዲህ ምን ህን ነካው። ተግባብተናል፣ ተግባብተናል። ችግር የለም እኔ አሁን የዛለተው ነገር እንዲያውም ወደፊትም ቢቀጥል ባይ ነኝ። ቢቀጥል የዛለተው አሁን ይወድ ከኔ ጋር መጫወት ከፈለግ ያው የምታውቀው ግብዣ ያስፈልግ ግብዣ ከሌለ ከኔ ጋር ጨዋታ፣ ይኸውልህ ኢነርጂ መጨረስ ነው። ይህ የኔ ኢነርጂ ይኸውልህ፣ በጣም አስፈላጊ ነው ለዚች ምድር። አዎ እውነት ነው። ማን አላት? ማን አላት? ልታሸፍ ነው። አሮማ እንዴ ታርጌ ጋሽ ለምን አትጋብዛለህ? አትጋብዝም አሁን። ቆይ ከዚህ አንጻር ነው ቢቀጥል፣ ዘላቂ ነው አድርግ ያልኩ። አሁን በምልክት እንግባባለን እኮ ነው የተተረወመ። ለዛን ምንድን ነው ጠፋ። ኧረ ምንም ተጭቶኛል እኮ ለኔ ተስማምቶኝ የፈጣሪ ከፈጣሪ ከፈጣሪ ወረደ መናል እንበል። ስለማንተ ግቦሽ የምታውቀው ጉዳይ አለ ምንም ምንም ያ ጅላጅል ይገባል ይወጣል። እይ ማን ማን አታውቆም ጓደኛህን አረግ ዳም ደሞ እሱ ምን አባቹ ገባ ወጣ? ከሱ ጋር አንተ ካንተ እኩል የሚቆም ሰው እኮ አይደለም አይደለም። ምን አባት እርግጠኛ ነህ? አረ በቃ ይማ ሁለት ሁለት መብርሊ በቃ ቁጭ ብለህ አሁን ሀሳብ አምጣ። እንዴት ነው የምንገባ ገባ እንዴት ነው የምንወጣ? እግዚአብሔር ይስጥ። አልጨረስኩልህም እንጂ ያመጣሁት ሀሳብ ከዚህ ያን የተገያዘ ነው። አብረን እንሰራለን አብረን እንሰራለን። ቢፈልግ ብንፈልግ፣ በብርልይ ብንፈልግ በጠርሙስ እንዴት ነው እያስቀረብን፣ ብቻ መጨረሻ ላይ አንተ ምልክት ማሳየት ነው። ይሄ በምልክት ሰይጣን እንደሚያስወጡት ሰዎች መቆለፍ አንተና አስመካኝ ምልክት ስታሳየኝ ነው ተዝለፍልፊው። አንገቴን አትንከው፣ ዝም ብለህ ምልክት ብቻ አሳየኝ። እኔ እነዚያ ድራማ ተዝለፍልፊ እንደሚሰሩት ይወድቅ ወድቅላለሁ። እና በዛ ነገር ተስማማን። በቃ ይኸው ስምምነት ከዛሬ ጀምሮ ወዳጅ ነ ጣርሙሱን ነው የምታዘው፣ ችግር የለም አሁን፣ አንድ ነገር ልንገርህ። አንድ ነገር ልንገርህ ምንድን ነው የመቶ፣ ነገርም ንገረኝ፣ ችግር የለውም። ማንጤ ቤት ነው የምንሄድ ወይስ ማን ቤት ነው? ደስ ባለህ ማንጤ ተሚደጋገምባት እንዳሰለች እማሮብም የዘወትር ደንበኛ ናት። ስቅር እዚያች ጌጤ ላይ፣ ጌጤ ላይ እውነት ጽራሪያ አድርሶ ነው የሚያደርስ ነገሩ ወደዛ ሰፈር አታውቀኝም። ምን ይነም በቃኝ። አቤት አቤት አቤት ዲፕሎማሲ ይሉታል። ወለም ዘለም እላለሁ ብትል ግን አሮከኛ ጎር ያንተ ልጅ ጋሽ ኢንፎርሜሽን እየሰበሰብክ ያመጣ መንገድ አለ።